የኢትዮጵያውያን ድምፅ ኢትዮጵያ አሁን ከምትገኝበት ከፋፋይ አድሏዊ ዘረኛና የዜጎች ሰብአዊ መብት ነጣቂ አምባገነን ስርዓት ወጥታ ወደ ዲሞክራሲ ጽህ እኩልነትና የህግ የበላይነት የሚረጋገጥበት ህዝብ የስልጣን ምንጭ እንዲሆን የማብቂያና የማታጊያ ድምፅ ነው። የኢትዮጵያውያን ድምፅ ኢትዮጵያ የቀደመ እውነቷ ገናና ታሪኳ ሳይዛባ ከትውልድ ወደ ትውልድ ከወቅቱ አንጸባራቂ ብሎት ጋር እንዲተላለፍ የማድረግ አላማም ያነገበን የኢትዮጵያውያን ድምፅ ኢትዮጵያ በዲሞክራሲ ነጻነቷ ነፃነቷና ሉዓላዊ አንድነቷ ተጠብቆ የአፍሪካና የመላው ዓለም ጥቁር ህዝቦች ኩራትና ተምሳሌት ሀገር እንድትሆን ራዕይ ሰንቆ የተነሳ ሚዲያ። አሁን አድማጭ ተመልካቾቻችን፣ ይህ የኢትዮጵያዊነት ድምፅ ነው። የኢትዮጵያዊነት ድምፅ በወቅታዊ ሀገራዊ ጉዳዮች ላይ ሁሌም ብቅ እያለን የኢትዮጵያን አብዮት በመቀስቀስ በማቀጣጠል እንደዚሁም የሚደረጉ የነፃነት የህሊና ትግሎችን በሙሉ በማስተባበር ይህ የራሱ የእናቱ ንጉስ የሆነው አብይ አህመድ በኢትዮጵያ ህዝብ ላይ የሰራውን ያለውን ግፍ ግድያ ለማስቆም የምናደርጋቸው የመቀስቀስና የማበረታታት እንደዚሁም ደግሞ በመንፈስ በኳንተም የመምራት እንቅስቃሴያችን ከሚገባው በላይ ውጤት እያመጣ አብይ አህመድን እያርበተበተው እና እያንቀጠቀጠው መሆኑን አይተናል። በዚህ አጋጣሚ ባለፈው በፋኖ የዘመቻ አንድነት አስመልክቶ አብይ አህመድ ፋኖን የሚያስተባብረው የትግራዩ ጀነራል ምግበይ ነው ሲል ከመሬት ተነስቶ ምግበ ላይ ለጥፎበታል። ነገር ግን ምግበይ ምንም ውስጥ የሌለ መሆኑን በእርግጠኝነት ተናግሯታል። ከማን ፋኖ ጋር ግንኙነት እንደሌለው ይታወቃል። ነገር ግን አብይ አህመድ ስማችንን አይጠራምና ስማችንን መጥራት ያስፈልገው መጀመሪያ ተጣትቶታል። ገና ሀብለን ስንመሰረት የኢትዮጵያዊነት ድምፅ ብለው ተነስተው እንቅልፌን የነሱኝ ብሎ የመሰከረላት ይቺ ሚዲያ በመሆኗ በእውነቱ ይሄ የምታዩት ሰው በተወሰነ መልኩ ከጄኔራል ምግበ ጋይ ወንድም ስለሆንን አንድ ሀገር የአንድ ሀገር ልጆች ስለሆንን እንመሳሰላለን ብዬ አስባለሁ። በተወሰነ ፐርሰንት እና ወስዶ ላይ ይሄ እነዚህ ናቸው ከማለት ይልቅ ያስተባበሩብኝ ምግበይ ነው ብለው ያለ ኃጢአት እሱ ላይ ደፍድፎበታል ነው የምንለው። እና በዚህ ምክንያት እኔ ከዚህ በኋላ ጀነራል ጎይቶም እባላለሁ ማለት ነው። ጀነራል ጎይቶም ወይንም ደግሞ ኳንተም በኳንተም ፊዚክስ ነው የምንሰራው እና ጀነራል ኳንተም ብላችሁ መጥራት ትችላላችሁ። ብርሃኑ ጁላ ከጫነው የውሸት ተምሰሌት ለሀገር ካልቆመ ለህዝብ ለወለደው ህዝብ ሊጠብቀኛል ብሎ ላቋቋመው ህዝብ ካልቆመው ጀነራል ማን ነው ጀነራል ብርሃኑ ጁላ ይልቅ ይሄ የምታየው ባዶ ስፕሪት ብቻ ለፋኖዎች ለብሶ የሚታገለው ጀነራል ኳንተም ይባላል። ኳንተም ፊዚክስ ወይንም የመንፈስ ትግል ማለት ነው፣ ስፕሪት ማለት ይሄ ስፕሪት ወ ስለሆነ ነው። ከባድ ነው። በጣም ትልቅ ቫይብሬሽን ላይ ነው ያለነው። በትልቅ ቫይብሬሽን ነው የምንሰራው። ይሄ ደግሞ በዓለም ይታወቃል በደንብ የሚሰራ መሆኑ የፋኖዎችን ዘመቻ አንድነት በቃላት በጉራ ሳይሆን በትክክል ስትራቴጂ አውጥተን ስም ጠርተን ዘመነ ካሴ ምሬ ወዳጆ ደስ አለኝ። የጎንደሮቹ ደግሞ እነ መሳፍንት የመሳሰላችሁት ጀግኖች በስልክ ብቻ በመደዋወል መሪ አታውጡ። መሪ ማውጣት በአንድ ጊዜ ያስገድላችኋል። ፋኖ አንዱ ይሁን አንዱን የምትሉ ሰዎች በጣም የተሳሳታችሁ ናቸው። ፋኖ አንድ ነው። የሚዋጋለት አንድ አላማ ነው ያለው። የሚታገለው ጠላቱ አንድ ነው። ስለዚህ እንደ አንድ መከላከያ ሰራዊት የሰሜን ብርጌድ፣ የምናምን ብርጌድ ብሎ እንደተከፈለ ቁጠረው። ከዛ ውጭ ግን መተባበር ብቻ ነው የሚያስፈልገው ፋኖ እንጂ መሪ አውጣለው ያለቀን ጠቅላላ የፋኖ እንቅስቃሴ እንደ ግመል ሽንት ወደ ኋላ ነው የሚሄደው፣ ብለን ዛሬ አይደለም የተናገርኩ። ፋኖ መቼም አንድ ሆኖ በዚህ አይነት ሁኔታ ተባብሮ በአንድ እዝና በአንድ አስተባባሪ ሎጅስቲክ የጦር አዛዥ ምናምን የጦር እቅድ አውጥቶ የሚታገልበት ሁኔታ አይፈጠርም። የፋኖ የትግል አመሰራረትና አነሳስ እንደ አንድ የፖለቲካ ፓርቲ ተደራጅቶ ሁለት ሶስት ሰባት ሰዎች የፖለቲካ አላማ አንግበው ጫካ ገብተው እያሰፉት የመጡ ሳይሆን ከመሬት ከህዝብ ለህልውና የተነሳ በመሆኑ ይሄን በህልውና የተነሳን ህዝብ አንድ አርጌ አንድ ወጥ መሪ አውጣለው ማለት በጣም ደካማነት ነው፣ ወይንም ያስተውሎ ድክመት ነው። እንደ አንድ የጦር አመራር፣ እንደ አንድ ህዝባዊ ሙቭመንት ህዝቡ የየራሱን እቅድና በቀበሌ እና በወረዳ ላይ እየ ተነሳ ነገር ግን እቅዱ ጠላቱን አንድ መሆኑን ካወቀ በአንድ ላይ ዘመተ። ስለዚህ የነ በላይ ዘለቀ እነ በላይ ዘለቀ እኮ በኋላ ነው፣ በላይ ዘለቀ አንድ የወጣለት አርበኛ ሆኖ እንጂ አጠቃላይ ኢትዮጵያ ውስጥ ያሉ አርበኞችን እኳ አስተባብሮ አይደለም ጎጃም ላይ ያለውን እስከ መጨረሻው ድረስ እየታገለ ሄደ እንጂ። ብዙ አርበኞች፣ ብዙ ጀግኖች፣ ብዙ መሪዎች ተሰውተዋል ከበላይ ዘለቀ ጋር አው ሲታገሉ። በዛን ጊዜ ግን እኔን ምሮ መሪ ነኝ ብሎ አልወጣም በላይ ዘለቀ። ስለዚህ የበላይ ዘለቀን ስትራቴጂ የአርበኞችን ጣሊያንን ያባረሩበትን፣ እንደ ብልጥ ነጋዴ እንቁላሎችህን በሙሉ በአንድ ከረጢት ውስጥ አታጭቅ። መሪዎቹ በአንድ ቦታ ከታጨቁ፣ አብይ አህመድ በአንድ ቀን መቶ መቶ ይጨርሳቸዋል። ሌሎቻችሁ በሙሉ ትእዛዝ ስትጠብቁ፣ ነገር ግን ትግሉ አንድ ነው፣ የህልውና ትግል ነው። በአንድ ቀን በተመሳሳይ ሰዓት በተመሳሳይ ቀን ሁላችሁም እንደ ህዝብ አንድ ስታጠቁበት፣ አብይ አህመድ ይህንን ማድረግ አይችልም፣ ይወድቃል ብለን በትክክል ለፋኖዎች ስትራቴጂ የሰጠ ነው። በቪዲዮ ቪዲዮችን እንሄዳቸው ማየት ማስተባበር ማለት ይሄ ነው። ይሄን በአግባቡ ተጠቅመውበታል ፋኖዎቹ። ደግሞ ወጥተው የሆነ ዘመነ ካሴም ወታደራዊ መግለጫ ብለው ነግሬያቸዋለሁ። 11 ቁጥርና አማራ የተያያዙ ናቸው። 11 ቀን የፈጀው የመጀመሪያው ዙር እንግዲህ ሁለተኛው ሪፖርት ቀርቧል። ሪፖርቱ ሲቀርብ ከመጋቢት አስር እስከ መጋቢት 21 ነው። ብትቆጥሩት 11 ቀን ነው። ከአማራ ጋር አሁን አውቀው አይደለም እነዚህ ሰዎች 11 ቀን ያደረጉ ትግሉ ነው 11 ቀን የሆነው ነገር ግን ከአማራ ጋር ይያያዛል። አስራ አንድ ቁጥር ነው የያዙ በፊት በአስራ አንድ አብይ አህመድ የካቲት 11 አብዮት አማራ አካሄዶ ቢሆን 22 በ22 አብይ አህመድ ይወድቃል። ይህንን ስላደረጋችሁ ስላልሰማችሁ እነዘመነ ካሴ አብዮት ባለማወጃችሁ ብቻ ነፃነታችሁን አውጁ ነው ያለ። ነፃነት ማወጅ ብቻ ነው አማራ የሚያስፈልገው ትግልም አይደለም። ነፃነት ስትል ቃል እግዚአብሔር በቃል ነው አንድን ነገር የፈጸመው ብርሃን ይሁን አለሆነ አማራ ህዝብ ዝም ብለ ባሪያ ነኝ ተገደልኩኝ አለኩኝ ከማለት ነፃ ነኝ ብለህ ነፃነትን አውጀ ወደ ልፍኝ ግባ ብይሃለሁ። በቃልህ ነፃነኝ በሉጣ በቃ ከተመ። ከዛ በኋላ የሚመልስ የለም ነፃነትን የሚወስድብህ የለም። ይሄን ነው ለዚህ ነፃ ነኝ ብለህ አውጀ ወደ ልፍኝ ግባ ብይሃለሁ። ያ ማለት አብዮት ማለት ነው። የሽምቅ ውጊያ አይደለም። እነዘመነ ካሴ የያዛችሁት መሳሪያ የፖሊስ ስራ ለመስራት ብቻ ነው የሚያገለግለው። ወደ ከተማ ገብታችሁ እናንተ ወደ ከተማ ግቡ ገበሬው ጅራፉን እያጮኸ ማማሲያውንም ፍልጡንም ምኑንም ይዞ ይውጣ፣ እንደ ቤንጋዚ። ይሄ ነው ህዝባዊ እምቢተኝነት ፕላስ መሳሪያ ፕላስ አብዮት ፕላስ ትግል የሚባል። ይሄንን ሰብከን የአስራ አንድን ባለመጠቀማችሁ ዘመቻ አንድነት ታወጀ። ዘመቻ አንድነት፣ ያው በስልክ ተነጋግረው ሊሆን ይችላል። አካሄዱት፣ ውጤታማ ሆነ። አስተባባሪ ማን ነው ሲባል ስቲል አሁንም ይሄ ጎጃሙን መግለጫ ነው ያወጣው፣ ሌሎችን በየራሳቸው ነው ማን አንድ ሰው አስተባብሮታል ይሄንን ተብሎ የወጣ በስም የለም። በቪዲዮ ግን ሰርተናል። አብይ አህመድ ይሄንን ያውቃል። ብርሃኑ ጁላ ይሄንን ያውቃል። ፋኖን የሚያስተባብረው አንድ መንፈስ አለ ብሎ በቃሉ በአደባባይ ተነግሯል። ኢንተርቪው አለ። አንድ መንፈስ አለ። አንድ ጊዜ ያስነሳቸዋል። አንድ ጊዜ ይጠፋሉ። አንድ ጊዜ ያጠቃሉ። በአንድ ጊዜ ፋኖች አንድ ቀን ተደዋውለው አይደለም። ጎንደር፣ ጎጃም፣ ደብረ ብርሃን፣ ማርቆስ ባህር ዳር በአንድ ቀን ነፃ ሆኖ ስቴት ኦፍ ኢመርጀንሲ የታወጀው፣ ዶክተር ይልቃል ብን ብሎ የጠፋው አንድ ሀይል ጥፋ ጥፋ ብሎ ይ ያንን ደግሞ በዕለቱ ቪዲዮ ሰርተናል፣ አሳይተናቸዋል። ኳንተም ኢዝ ወርኪንግ፣ ቫይብሬሽን ኢዝ ወርኪንግ። አሁን አብይ አህመድ ወየውልህ፣ ቫይብሬሽን ትልቅ ቫይብሬሽን ላይነን አከተመልህ። አሁን ርዕሱን በደንብ እያያችሁት፣ ስለዚህ ነው ይሄ የምታዩት። ጀነራል ጎይቶም የሚባለው ትግራዮቹን እንወዳቸዋለን ወንድሞቻችን ናቸው፣ ኢትዮጵያዊ ናቸው፣ እያምርባቸዋል፣ ቆራጦች ናቸው። በጀግንነታቸው ደግሞ በጣም ደስ ይሉኛል፣ ህዝባቸውን የማያስበሉ በመሆናቸው ለህዝባቸው ተቆርቋሪ የሚሆኑ ባንዳ መሆን የማይፈልጉ በመሆኑ። ምክንያቱም በአማራ ውስጥ ስንት ባንዳ አለ። አሁን የአማራን ህዝብ መልሶ ይኸው ሰላማዊ ሰልፍም እየወጣ ምናምን እየወጣ ፋኖን አደግፍ ከትግራይ ጋር ሰራ እያለ ሚጮህ አስመሳይ ብዙ አለ። እሱ ሁሉ ትግራይ እንደዚህ አይነት ነገር አታገኝም። በዚህ ኩራት ይሰማኛል። ስለዚህ ተጋሮዎች በርቱ፣ ከአማራ ጋር ያላችሁን ትብብር አጎልብቱ። ጀነራል ተፈራ ባለፈው እኛ ተናግረን ታዲያ አይደለም፣ ትናንትና ለጀነራል ታደሰ ወረደ ነው የተናገርነው። ከአማራ ፕሪቶሪያ ከመሄዱ በፊት ከአማራ ጋር አብራችሁ ከሰራችሁ ሁሉ ነገር የትግራይ ህዝብ መከራ በሙሉ ያበቃል። ያ ሁሉ ጦርነት፣ ከጦርነቱ በኋላ መግለጫ አውጥቶ ነበረ ጀነራል ታደሰ ወረደ አሁን እንግዲህ ጀነራል ታደሰ ወረደ ሌላ ጨዋታ ነው፣ ጨዋታ ውስጥ ገብቷል። የትግራይ ጨዋታ ደግሞ የሰራውበትን ቪዲዮ በደንብ እዩ። ሶስት ቦታ ተከፍሎ ገና መከራውን እያያል ብያችኋለሁ። ገና የትግራይ ታጣ እንደገና እንደ አዲስ እንደ ሊጥ እየተቦካ ነው ማለት እንደገና ሊጋጋድ ደግሞ በሌላ መልኩ እንትን አኩቶ ሲሄደው እንትን ብሏል፣ አልሆነም፣ ተደፍቷል ሊጡ። እንደገና አዲስ ሊጥ እንደገና እየተቦካ ነው እና የትግራይ ፖለቲካ እንደዚህ ነው የሚሆነው፣ ጨዋታውን ታዩታላችሁ። አሁን ጀነራል ታደሰ ወረደ ከፋኖ ጋር ይሰራ ላይሰራም፣ ምሎ ተፈርሞ ከማንም ከኤርትራ ከማንም ጋር ላአብይ አህመድ ምክንያቱም በአሁኑ ሰዓት ለአብይ አህመድ ከአማራ ክልል ይልቅ በፊት የአብይ አህመድ ስልጣን አማራ ላይ ነው ብያችሁ ነበር። አሁን ከአማራ ተሻግሮ ትግራይ ገብቷል። ምክንያቱም ትግራዮች በር አግኝተዋል፣ የመውጫ በር ተገኝተዋል። ከኤርትራ ጋር የመስራት እድሎች ከፊት ለፊታቸው አለ። ስለዚህ አብይ አህመድ ጀነራል ታደሰን ሲያስፈርመው ከማንም ከውጭ ኃይል ጋር ለእንትን ላልደራደርቅ ምናምን ለምን ብሎ አስመር በደንብ አድርጎ እንትን ሊያስገባው ማለት ነው። በቃ በኋላ ከዛም ማዕከሉን በሙሉ ወደ ትግራይ ነው አሁን መከላከያ ድንበር የመጠበቅ ሀምሳ ፐርሰንት በላይ መከላከያ እንትን አለኝ ክልሉ ጊዜያዊ ክልል ስለሆነ በጋራ የምናቋቁም ነው ያለዚያ ማ አሸንፊያችሁ እኮ ሙሉ ትግራይን እናንተን አባረሬ ተንቤንም ሆነ ወረዳ በረሃ ከትቻችሁ በቀሌን በራሴ በወታደራዊ ሀይል አስተዳድረው እኮ የሚችልበት ደረጃ ላይ ነበርኩ እያለ ነው አብይ አህመድ ከአሁን በኋላ የአብይ ኢንተርቬንሽን ትግራይ ላይ ትግራይን ሙሉ ለሙሉ ይዛታል። እንደ በፊቱ እንደነ ጌታቸው ረዳ ጊዜ አይደለም። ነገዳቸው ረዳ ጊዜ ዳቦ ይሰጣቸዋል፣ ደዳጅ ይሰጣቸዋል፣ በጀት ይሰጣቸዋል። እዛው ተባሉበት፣ እኔን አትምጡብኝ፣ አምስት ዓመት ነግሽ አለው ላይፉን ይቀጭ ነበር። አሁን ግን ራሱ አብይ አህመድ ሊቀጭ ስለሆነ በነ ደብረ ጽዮን በሌሎች በሌሎች ስልት ከኤርትራ ጋር መውጫ ነገር ፈልጎ መታገል አማራጮቻ ሆኖ እየተገኘ የመጣ አንድ አማራጭ በመሆኑ ከዚህ በኋላ አብይ አህመድ ትግራይ ውስጥ ኢንተርቬንሽን አለው እንደ በፊቱ ጊዜ ወታደሮም ዝም